ሰላም ሲስተር ትርሃስ ቻናል ተከታታዮች፣ ከዚህ በፊት ስለ አስም እና ክንታሮት ያዘጋጀሁትን የጤና ቪዲዮ ምን ያህል ጠቃሚ እንደነበር በየጊዜው በየኮሜንታችሁ ላይ ገልጻችሁልኛል። አመሰግናለሁ። የዛሬው ቪዲዮ ደግሞ እጅግ አስፈላጊና ሁሉንም ሰው የሚመለከት ነው። ሁላችንም በህይወት ዘመናችን የአይን ችግር ያጋጥመናል። ዛሬ ከቀላል የአይን ውጥረት እስከ ውስብስብ በሽታዎች ድረስ እናም አስራ ሁለቱ ዋና ዋና የአይን ችግሮችን ከሌሎች የሰውነት ክፍሎች ጋር ያላቸውን ግንኙነት እና በቤታችን ውስጥ ልንጀምራቸው የምንችላቸውን ቀላል መፍትሄዎች በሰፊው እንመለከታለን። አይናችንን የሚጠብቁልንን ቫይታሚን ያላቸው ምግቦችስ የትኞቹ ናቸው? የሚለውንም አብረን እንመለከታለን። የአይን ችግሮች ከሌሎች የሰውነት ክፍሎች ጋር ያለው ግንኙነት ጤናማ እይታ እንዲኖረን ለአይናችን ጥንቃቄ ማድረጉም ወሳኝ ነው። አይን የሰውነታችንን መስታወት ነው መባሉ እውነት ነው። በአይናችን ላይ የሚታዩ ብዙ ለውጦች ከራሳችን ከአይናችን በተጨማሪ የሌሎች የውስጣዊ የጤና ችግር አመልካች ሊሆኑ ይችላሉ። እነዚህ ምልክቶች ሲታዩ ከአይን ሐኪም በተጨማሪ የውስጥ ደዌ ባለሙያ ማማከርም ሊያስፈልግ ይችላል። የተለመዱ የአይን ምልክቶች እና የሚያመላክቷቸው የጤና ችግሮች፣ የመጀመሪያው ያሞጨሞጩ አይኖች። ዋተሪ አይስ አይኖቻችን ያለማቋረጥ እንባ ሲያዘንቡ ወይም ሲያሞጨሞጩ ይህ በአብዛኛው የጉንፋን ወይም የቅዝቃዜ ውጤት ሊሆን ይችላል። እንዲሁም ለተወሰኑ ነገሮች ያለብን የአላርጅ ምላሽ መግለጫም ሊሆን ይችላል። ሰውነታችን አላርጅ የሆኑ ነገሮችን ለመከላከል በሚያደርገው ጥረት ምክንያት አይን እንባ ያለመርታል። ሁለተኛው የተጎለጎለ አይን፣ ቡልጂንግ አይስ ፕሮፖቲስ አይኖች ከመደበኛ ቦታቸው ወደ ውጭ ወጡ መስለው ሲታዩ፣ ይህ የታይሮይድ እጢ ታይሮይድ ግላንድ መታወቅ፣ በተለይም ሃይፐር ታይሮይድዝም ታይሮይድ ግላንድ ሊያመለክት ይችላል። የታይሮይድ እጢዎች ከመጠን በላይ ሆርሞን ሲያመነጩ በአይን ዙሪያ ያሉ ህብረ ህዋሳት እንዲያብጡ በማድረግ የአይን መጉላል ሊያስከትሉ ይችላሉ። ሶስተኛው ከአይን ስር ያሉ ጠቆር ያሉ ክቦች ወይም እብጠቶች ዳርክ ሰርክል ባክስ አንደር አይስ። እነዚህ ምልክቶች በጣም የተለመዱ ናቸው። አንደኛው ምክንያት የእንቅልፍ እጦት ሲሆን በዚህ ጊዜ ቆዳችን ይገረጣል፣ እናም ከአይናችን ስር ያሉት ደም ስሮች ይበልጥ ጎልተው እንዲታዩ ያደርጋል። ሌላው ደግሞ የጨው መብዛት ነው። በሰውነታችን ውስጥ የጨው ክምችት ሲበዛ ውሃ የመያዝ ባህሪው ስላለው ከአይን ስር ያሉትን ለስላሳ ህብረ ህዋሶች እንዲያብጡ ወይም እርጥዮችን ሊያደርጋቸው ይችላል። ከዚህም በተጨማሪም እንደ አለርጂ ያሉ ሁኔታዎች በአይን ስር የደም መዘዋወርን በማዛባት ጠቆር ያሉ ክቦችን ሊፈጥር ይችላል። አራተኛው የአይን ቢጫ መሆን፣ የሌንጎፍዘ አይስ ስካላር ኤክታርስ። የአይን ነጭ ክፍል ወደ ቢጫነት ሲለወጥ ወይም የወይቦጆንዲስ ዋነኛ ምልክት ነው። ወይቦ ደግሞ የጉበት በሽታ ለምሳሌ ሄፓታይትስ ወይም የሐሞት ፊኛ ጠጣር ውጤት ሊሆን ይችላል። ቢጫ ቀለም የሚመጣው ቢሎሮቢን ከተባለ ንጥረ ነገር ሲሆን ጉበት ይህንን ንጥረ ነገር ከሰውነት ማስወገድ ሲያቅተው በደም ውስጥ ተከማችቶ የአይንን እናም የቆዳን ቀለም እንዲቀይር ያደርጋል። ለረጅም ጊዜ ስር የሰደዱ በሽታዎችና የአይን ጤና ስር የሰደዱ በሽታዎች በአይናችን ላይ ዘላቂ ጉዳት ሊያስከትሉ ይችላሉ። የመጀመሪያው የስኳር በሽታ ነው። ዲያቤቲስ ሚልተስ የምንለው። ስኳር ከፍ ሲል በጊዜያዊነት እይታም ማውጀብጀብ ይችላል። ነገር ግን ለረጅም ጊዜ ስኳር ቁጥጥር ሳይደረግበት ከቆየ በአይን ውስጥ ያሉ ጥቃቅን የደም ስሮች እንዲጎዱ ያደርጋል። ይህ ሁኔታ ዲያቤቲክ ክሬቲኖፓቲ ይባላል። ይህ በሽታ የሬቲናን ደም ከማፍሰስ አልፎም ተርፎም ለከፍተኛ የአይን ድክመት እና እውርነትም ሊዳርግ ይችላል። ሁለተኛው ከፍተኛ የደም ግፊት ነው። ሃይፐርቴንሽን የምንለው የደም ግፊት ከፍተኛ በሚሆንበት ጊዜ በአይን ሬቲና ውስጥ የሚገኙ የደም ቱቦዎች እንዲወፍር ወይም እንዲጎዱ ያደርጋል። ይህ ደግሞ ለሬቲኖፓቲ እና ለሌሎች የደም ዝውውር ችግሮች ሊዳርግ ይችላል። ይህም እይታን ቀስ በቀስ እንዲዳከም በማድረግ አይነ ስውርነትን ሊያስከትልም ይችላል። ስለዚህ በአይናችን ላይ የሚከሰቱ ማንኛውንም ለውጥ ከእይታ መበላሸትም ውጭ ቢሆኑም በቀላሉ መታየት የለበትም። ቶሎ ብለን የህክምና ምክር ማግኘት የአይን ጤናችንን ብቻ ሳይሆን አጠቃላይ የሰውነታችንን ጤንነትም ለመጠበቅ ይረዳናል። መሰረታዊና የተለመዱ የአይን ችግሮችና መፍትሄዎች ዛሬ በየጊዜው የሚያጋጥመውን እና ብዙም ትኩረት የማንሰጣቸውን የአይን ችግሮች ምንነታቸውን፣ መነሻቸውን እና ቀላል መፍትሄዎቻቸውን እንመለከታለን። አንደኛው የአይን ከረጢት አይባክስ ፑፍነስ። ከአይን በታች ያለው ቆዳ መርገብ ሲጀምር ወይም በቦታው ስብና ፈሳሽ ሲከማች የሚፈጠር እብጠት ወይም ከረጢት ነው። ይህ የድካም የድካምና የእድሜ ምልክት ሊመስል ይችላል። በእድሜ መግፋት የጨውና የአልኮል ብዛት፣ ሲጋራ ማጨስ፣ አለርጂ እና በቂ ያልሆነ እንቅልፍ ከአይናችን ስር ፈሳሽ እንዲጠራቀም እና እብጠት እንዲፈጠር ያደርጋል። እንግዲህ እነዚህ የዕለት ተዕለት ልማዶቻችን የድካም አሻራ በአይናችን ስር ሲያሳርፉ ይህን ገጽ የሚያድስ ቀላል ዘዴ አለን። ለመተኛ ሲዘጋጁ ውሃንና ጨውን መቀነስ፣ በረዶ የቀላቀለ ውሃ ውስጥ ጥጥን ነክሮ ለ15 ደቂቃ ማሳረፍ የተከተፈ ኪያር ወይም የተዘፈዘፈ ሻይ ከረጢት መጠቀም። ሁለተኛው የአይን ነጥቦች፣ ኮንጀክቲቫል ስፖትስ በአይን ነጭ ክፍል ላይ የሚበቅሉ ነጭ ጉብታ ነጥቦች ሲሆኑ ብዙውን ጊዜ የሚከሰቱት የአይን ወለልን በሚሸፍን ሽፋን ላይ ነው። እነዚህ ነገሮች በድንገት ብቅ ይላሉ። ታዲያ አይናችን እንዲህ አይነት ጉብታ እንዲያበቅል የሚያደርገው ብዙውን ጊዜ የቫይታሚን ኢ እጥረት ነው። ይህ የሚያሳየው ሰውነታችን የሚፈልገውን ነገር እያጣ መሆኑን ነው። ስለዚህ መፍትሄው እጥረት ያለበትን ነገር መሙላት ነው። የቫይታሚን ኢ አመጋገባችንን መጨመር እና ለብርሃን ወይም ጭስ ከመጠን በላይ መጋለጣችንን መቀነስ ይኖሩብናል። ሶስተኛው የቀሉ አይኖች ሪድ አይስ በአይን ወለል ላይ የሚገኙ ጥቃቅን የደም ቱቦዎች ሲበግኑ በደም ተሞልተው ቀይ መልክ የሚይዙበት ሁኔታ ነው። ቀይ አይን ማየት ሁልጊዜ የድካም ምልክት አይደለም። አይናችን እየደማ የመሰለ መቅላት እንዲያሳይ የሚያስገድዱት አራት ዋና ዋና ምክንያቶች አሉ። አይን በቂ ኦክስጅን አለማግኘቱ፣ የእይታ ውጥረት፣ ድካም አልኮል ወይም የቫይታሚን ቢቱ ኤንድ ቢ ሲክስ እና አሚኖ አሲድ እጥረት ናቸው። አይናችን እረፍትና ምግብ ያስፈልገኛል ብሎ በግልጽ የሚያሳየው በቀይ ቀለም ነው። የአይን መቅላት የችግሩን ምንጭ መለየት አስፈላጊ ከሆነም ቫይታሚን ኢ እና ቢ ኮምፕሌክስን መጠቀም ይኖርብናል። የጫካ ቀይ እንጆሪ ቅጠሉን ውሃ አቀዝግዞ መታጠብ እፎይታንም ይሰጣል። አራተኛ፣ ያልጠራ እይታ ብለርድ ቪዥን ነገሮችን አጥርተን ለማስተዋል የሚያዳግት ወይም ትኩረት የማያስደርግ የእይታ ችግር ነው። ብዥታ ሲሰማን ወደ መነጽር እንሮጣለን። ግን ከሳይት ችግር ማለትም ማዮፒያ ወይም ቅርብ የማየት ችግር፣ አሲቲግማቲዝም ወይም የርቀት የማየት ችግር ውጭ እይታችንን የሚያውኩ ሌሎች ምክንያቶች የሳይት ችግሮች የአይን ውጥረት ድካም ወይም የሰውነት የፈሳሽ ሚዛን መዛባት ነው። እይታችን ሲብፈዝ የመነፅር ሳይዝ መከታተል ብቻ አይደለም መፍትሄው። የእይታው ግልጽነትን የሚረዱ ወሳኝ ምግቦችና ማዕድናት አሉ። በቂ ፖታሺየም እና ቫይታሚን ኢ ያላቸው ምግቦችን መመገብ ወይም በሐኪም ትዕዛዝ እንክብሎችን መጠቀም ይኖርብናል። ተመልካቾቻችን፣ ይህ ሁሉ ጠቃሚ መረጃ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ዛሬ በአይናችን ላይ የሚፈጠሩትን የዕለት ተዕለት ችግሮችን፣ ምንነታቸውን፣ መንስኤዎቻቸውን እና መፍትሄዎቻቸውን ተመልክተናል። ነገር ግን ትልቁ ፈተና ገና ይመጣል። በሚቀጥለው ቪዲዮ ክፍል ሁለት ደግሞ ለአይነ ስውርነት ሊዳርጉ የሚችሉትንና አስቸኳይ ትኩረት የሚፈልጉትን አምስቱን ከባድ የአይን በሽታዎች እንመለከታለን። እነዚህም የአይ